የሰባተኛው ቀን ፍጻሜ እስከሚመጣ ግንቡ እስከሚወድቅ ድረስ መሆን መጸለይ መሆን መዋጋት መሆን መጾም ይጠበቅብን። አንዳንድ ጊዜ ብዙ መንገድ እንደሄድን አስባለሁ። የክርስትና መንገድ በጣም ከባድ መንገድ ነው። አልጋ ባልጋ አይደለም። ህይወት ቅድም እንዳልኳችሁ በምድር ላይ ብርቱ ሰልፍ ናት እንደሚል ህይወት ብርቱ ሰልፍ ነው። በምድር ላይ ብዙ ስቴፖች አሉ። እግዚአብሔርን የምንፈልግባቸው እግዚአብሔርን የምንጠራባቸው ብዙ መንገዶች፣ ብዙ ሰልፎች አሉ። ሄደን ሄደን እዚህ ጋር ስንደርስ ለምን ነቱ ጨመር መቅለስ ሲገባው መሳቅ ሲገባን እንዲህ መሆን ሲገባል የምንላቸው ነገሮች እንዳለው ቃሉ ግን ቅጥሩ እስከሚወድቅ ሰባተኛው ቀን ሞር ጸሎት ይጠይቃሉ፣ ሞር ፋይት ይጠይቃሉ። ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም እያሱን አለው፣ ተመልከት ኢያሪኮንና ንጉሷን ጽንዋን፣ ኃያላንም በእጅ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም ስድስት ቀን አድርጉ። ሰባት ካህናት ሰባት ቀንደ መለከት በታቦት ፊት ይሸከሙ። በሰባተኛውም ቀን ከተማይቱን ሰባት ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱን ባለማቋረጥ ሲነፋ የመለከቱን ድምፅ ሲሰሙ ሕዝቡ ታላቅ ጩኸት ይጩሁ፣ የከተማይቱም ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱ አቅርቶ ይገባበታል። የነዌ ልጅ እያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ ሰባት ካህናት ሰባት ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሄዱ አላቸው። ሕዝቡም ሄዱ፣ ከተማይቱንም ዞሩ። ሰልፈኞችን በእግዚአብሔር ታቦት ፊት ይሄዱ አለ። እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር ሆይ ስለሰጠህን ስለዚህ ቃል እናመሰግናለን። አሁንም ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ የሚያስተምረውን ቃልህን የሚያበረውን መንፈስ ላክልን። ልባችን በቃል ይነካ ከቆምንበት ተስፋ ከቆረጥንበት ከደከምንበት እግዚአብሔሩ የሚያስኬድ እምነትን የሚሰጥ በውጊያው መካከል እንድንገባ የሚያደርገን የመንፈስ ቅዱስ ኃይል የእምነት መንፈስ በውስጣችን እንዲገባ እግዚአብሔሩ ጠላቶቻችንን ማሸነፍ መቀጠል እንድንችል የሚረዳ የእግዚአብሔር ኃይል እንዲመጣልን እንጸልያለን ስለምትናገረን በቃለ ስለምታገኘን ሁሉ ጊዜም ደግሞ በቃል ስለምትናገረን እናመሰግናለን። ያ የሚገባንን አድርገናል እና ክብርን ሁላንተ እንሰጣለን። እናመሰግናለን፣ ክብርን ሁላንተ እንሰጣለን። በጌታ በኢየሱስ ስለረዳን፣ እግዚአብሔር ስለረዳን የእግዚአብሔር የአምላካችን ስም የተባረከ ይሁን። ከዚህ ክፍል ላይ የተወሰነ ነጥቦችን ወይም ደግሞ ሀሳቦችን እንድነጋገር እፈልጋለሁ። በመጀመሪያ እንድታስቡት የምፈልገው ዚህ ስፍራ ላይ የምናገኘው እግዚአብሔር ኢያሪኮን ለእስራኤል ልጆች አሳልፎ ሰጥቷቸው ነበረ። እግዚአብሔር ኢያሪኮን ለእስራኤል ልጆች አሳልፎ ሰጥቷቸው ነበር። ከተማይቱም ሰጥቻችኋል፣ ከተማይቱም ውሰዱ፣ ከተማይቱም ውረሱ ብሎ እግዚአብሔር የተስፋ ቃል ሰጥቷቸው ነበር። እንዲሁ በሜዳ የሆነ ነገር አልነበረም። ቃል ከእግዚአብሔር ዘንድ ከአምላካችን ከእግዚአብሔር ዘንድ ቃል ወጥቶላቸው ነበረ። እግዚአብሔር ያችን ከተማ ያችን ምድር እንደሚሰጣቸው እግዚአብሔር ተናግሯቸው ነበር። በሁለተኛ ደረጃ እንድናየው የምፈልገው ነገር የእስራኤል ልጆች ኢያሪኮን እግዚአብሔር እንደሰጣቸው ኢያሪኮን እንደሚያወርሳቸው ኢያሪኮን እንደሚሰጣቸው እግዚአብሔር ከተናገራቸው በኋላ ኢያሪኮን ዞር ብለን ስንመለከት የምናያቸው ነገሮች ምንድን ናቸው? ኢያሪኮ ፈጽማ መንብላ ነበር፣ ይላል ተዘግታ ነበረ፣ ይላል የሚወጣም የሚገባም አልነበርም። ከተማይቱ ፈጽማ ተዘግታ ነበር። አያችሁ። የመጀመሪያው እንድናስበው የምፈልገው የእግዚአብሔር መልእክት የእግዚአብሔር ቃል የእግዚአብሔር ተስፋ መጥቶላቸው ነበር፣ ግን ደግሞ በተቃራኒው ኢያሪኮን ሲመለከቱ ከእግዚአብሔር ተስፋ ጋር ተቃራኒ የሆነ ላይፍ ደግሞ ተቃራኒ የሆነ ነገር እንመለከታለን። እግዚአብሔር ቃል ሰጥቷል፣ ግን ኢያሪኮ የሚገባም የሚወጣም እስከማይኖር ድረስ ከተማ ምን ብላ ነበር? ተዘግታ ነበረ እያለ ይናገራል። እና በመጨረሻ ሶስቱን ነጥቦች ነው ልናገር እንፈልገው። በመጨረሻ እግዚአብሔር የተናገራቸው ነገር ለእስራኤል ልጆች የተናገራቸው ነገር ምንድን ነው? ከተማይቱን ምን በሉ አላቸው። ይሄ ምንድን ነው? በሰው ሎጂክ በሰው ስርዓት ወይም ደግሞ ሄዶ በር ለመክፈት በመታገል ውስጥ የሚመጣ ነገር አይደለም። ከተማይቱን ምን በሉ አላቸው። በየቀኑ ለስድስት ቀን ምን በሉ አላቸው? ዙሩ አላቸው። ለስድስት ቀን በየቀኑ የከተማይቱን በር ይዞሩ ነበር። እና እንድታስቡት የምፈልገው እግዚአብሔር ዙሩ አላቸው። እና የሰባተኛው ቀን ላይ ነው ልነግራቸው የምፈልገው ሰባት ቀን ሲደርስ ግን በሰባተኛው ቀን ስንት ጊዜ ዙሩ አላቸው? ሰባት ጊዜ ዙሩ ሲላቸው እንመለከታለን። እና መጽሐፍ ቅዱስ ለትምህርታችን ነው የተጻፈ። ብዙዎቻችን ልክ እንደነዚህ እንደነ እያሱና እንደ እስራኤል ሕዝቦች በሕይወታችን እንደ ኢያሪኮ የሆነ ነገር እንዳለ አስባሉ። ሁል ጊዜ የምናስባቸው ሁልጊዜ ስትራግል የሚገጥመን እንደ ኢያሪኮ የሆነ ነገር በህይወታችን እንዲወድቅ የምንፈልገው፣ እንድንወርስ የምንፈልገው፣ እንድንገባበት የምንፈልገው፣ እንድንጨብጠው የምንፈልገው፣ ልንይዘው የምንፈልገው ብዙ ጥያቄ፣ ብዙ ጸሎት፣ ብዙ ልመና እንዳለን አስባለሁ። ምክንያቱም ብዙዎቻችን ተመሳሳይ ህይወት ከእስራኤል ልጆች ጋር ስላለን መጽሐፍ ቅዱስ ደግሞ ለትምህርታችን፣ ለህይወታችን ስለተጻፈ ይህንን የሚያሳይ ክፍል ከራሳችን ጋር እንዳለን አስባለሁ። ነገር ግን በመጀመሪያ እንድናስብ የምፈልገው አንድ ነገር እግዚአብሔር ተናግሯቸው ነበረ። ቅድም እንደነገርኳችሁ የመጀመሪያ ከእግዚአብሔር አፍ ቃል ወጥቶ ነበረ። እግዚአብሔር እያሪኮን አሳልፌ ሰጥቻችኋለሁ እያሪኮን ትወርሳላችሁ እያሪኮን የራሳችሁ ታደርጋላችሁ ትገቡበታላችሁ፣ ምርኮን ትማርካላችሁ ብሎ እግዚአብሔር ምን ብሏቸው ነበር? ተናግሯቸው ነበር። እግዚአብሔር ተናግሮን ሊሆን ይችላል። እግዚአብሔር ዘንድ ቃልን ወጥቶ ሊሆን ይችላል። ግን እግዚአብሔር ተናግሮ ዛሬ ራሳችንን ምንድን ነው ራሳችን የራሳችንን ህይወት እንድናይ ነው የምፈልገው። ከዚህ ቃል ጋራ እንድናወዳድር፣ እንድነጋገር፣ እንድናየው ነው ይህንን የምፈልገው። እግዚአብሔር ተናግሮ፣ እግዚአብሔር ቃል አፍ ወጥቶ፣ እግዚአብሔር እንደምንወርስ ሰጥቶን፣ ነገር ግን እንድታዩት የምፈልገው እንደ ኢያሪኮ ኢያሪኮ ከእግዚአብሔር ቃል አፎቷን ነገር ግን የተዘጋ ነገር ነበር። ማንም ሰው መውጣት መግባት እስከማይችል ድረስ በሩ ክርችም ተደርጎ የተቆለፈ የተዘጋ ነበር። ማንም ከከተማው አይወጣም ነበር፣ ማንም ደግሞ ወደ ከተማው አይገባም ነበር። ይህኛው ሁኔታ አንዳንድ ጊዜ እንዲህ ሊሆን ይችላል። ማለት እግዚአብሔር ተናግሮን፣ እግዚአብሔር እንደምንወርስ ተስፋ ሰጥቶን፣ እግዚአብሔር በልባችን ያንና ይሄ እንደሚያደርግ ነግሮን፣ ግን ሲችዌሽኑ የተለየ ሊሆን ይችላል። አንዳንዴ ሰዎች ተስፋ ቆርጦ እግዚአብሔር ተናግሮ ነበር ለምን እንደዚህ ሆነ ብለን ብዙ ልንመለስ፣ ወደኋላ ልንሸሽ የምንፈልግባቸው ብዙ ነገሮች በህይወታችን ጥያ ጥያቄዎች እንደሚመጡ እርግጠኛ ነን። ካለው ከሰልፍ የተነሳ ከጦርነቱ የተነሳ ብዙዎቻችን ወደኋላ ለመመለስ የምንመኝባቸው ብዙ ነገሮች የህይወት ጥያቄዎች እንዳሉ እናውቃለሁ። በምድር ላይ ህይወት ብርቱ ሰልፍ ነው እንደሚል ብዙ ሰልፎች እንዳሉ ስትራግሎች፣ የምናስባቸው ለሰው ማንነግራቸው ነግራቸው በጭንቅላታችን የሚመላለሱ መተኛት የሚከለክሉን ብዙ በቃ በውስጣችን የሚመላለሱ አንዳንድ ጊዜም ቱማቸውን አይምሯችንን ኮንትሮል አድርገው አይምሯችን ሉዝ ልናደርግ እስከምናደርግ ምንፈ ፈተንባቸው ብዙ የህይወት ጥያቄዎች እንዳሉን አውቃል ነገር ግን ለእስራኤል ልጆች እግዚአብሔር ተናግሯቸው ኢያሪኮን ለመውረስ ሲወጡ ኢያሪኮ የተመቻቸች ሆና የተከፈተች ሆና አልነበረም የጠበቀቻቸው የጠበቀቻቸው ተዘግታ ተቆልፋ ተቀርቅራ ነበር የጠበቀቻቸው ነገር ግን እግዚአብሔር ከተማይቱን የሚወርሱበትን መንገድ ነገሯቸው ነው ሁሉ ጊዜም ሁልጊዜም ብርሃን በህይወታችን የሚበራው ምንድን ነው? ከእግዚአብሔር ምሪትን መቀበል ስንችል፣ የእግዚአብሔር ቃል ሲኖረን፣ እንዴት እንደምንወጣ ስናውቅ እንዴት መታደል እንደሆነ ልነግራችሁ አልችልም። ስለዚህ ነው መጽሐፍ ቅዱስ ህግ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው ብሎ የሚናገሩ። እግዚአብሔር መመሪያን ሰጥቷቸው ነበር። ምናልባት ያለ መመሪያ የተቆለፈውን እና የተዘጋውን ነገር እንዴት ማሸነፍ ይችላሉ? ያለ መመሪያ ያለ እግዚአብሔር ድምፅ። ስለዚህ በህይወታችን ልክ ከእስራኤል ልጆች የተማርናቸው ነገሮች ምንድነው? መመሪያ ለህይወታችን ኢምፖርታንት ነገር ነው። ስንጸልም እግዚአብሔር ለሰጠን ተስፋ፣ እግዚአብሔር ላለን ነገር ልንወርስ፣ ልንጨብጥ፣ ልንሄድበት ለምንላቸው ነገሮች ከእግዚአብሔር ቃል ዲግ ልናረግ፣ ከእግዚአብሔር ልንሰማ፣ ከእግዚአብሔር መመሪያ ልንቀበል ይገባናል። እግዚአብሔር ለእስራኤል ልጆች ኢያሪኮን የሚወርሱ በት መመሪያን ሰጥቷቸው ነበር። ምንድነው ያላቸው? በየቀኑ ለስድስት ቀን ከተማይቱ ምን በሉ አላቸው፣ ዙሮ አላቸው እና በዛ ጊዜ እንድታስቡት የምፈልገው የሚዞሩት ከተማ ነበረ? የሚዞሩት ትልቅ ስፍራ ነበረ? የሆነ መንደር አይደለም የሚዞሩት። እንድታስቡት ከራሳችን ህይወት ጋር ኮምፔር ስናደርግ የግዝፈቱን እንድንመለከት ነው ልነግራችሁ የምፈልጉት። ምናልባት አንድ ቀን ሙሉ የሚፈጅ ከተማ ሊሆን ይችላል። አስቡት። አሁን የምትኖሩበትን ከተማ ለምሳሌ አዲስ አበባን አስቡት። አስቡ እንድታስቡት እንፈልጉ አንድ ቀን ሊሆን ይችላል። ቀኑን ሙሉ ያንን ከተማ ሲዞሩ ዝም ብለው ምንድን ነው፣ አንድ ቤት፣ አንድ መኖሪያ ቤትን ዞረው አይደለም የሚመለሱት። ከተማይቱን በየቀኑ ይዞሩ ነበረ። በየቀኑ ጠዋት ተነስተው ይዞሩ ነበር። አድካሚ ነበር። ፀሐይ ነበረበት። የሚያደክም ነበረ። ኢንቨስት የሚያደረጉት ኢነርጂ ነበራቸው። በየቀኑ በእግራቸው ከተማይቱን ይዞሩ ነበር። ምን ያህል ሰዓት እንደሚፈርስ ምን ያክል ፀሐይ እንደሚያቃጥላቸው ዝናብ እንደሚዘንብባቸው ነው። ግን በእምነት እግዚአብሔር እንዳላቸው በእግዚአብሔር መመሪያ መሰረት ከተማይቱን ይዞሩ ነበር። ስድስት ቀን ዞሩ። ዛሬ የእኛ ስድስት ቀን እንድታስቡ ትፈልጋሉ፣ እንድንዞር አንዳንድ ጊዜ በቃ መዞር የህይወት ሳይክላችን እስከሚመስል ድረስ በአንድ ነገር ውስጥ ዞረን ሊሆን ይችላል። አመታት አስቆጥረን ቀናት ተቆጥሮ፣ ወራት ተቆጥሮ ለውጥ የሌለው ምንድን ነው የከተማይቱን ነገር መውረስ የሌለው ዝም ብሎ እዛው የሆነ ትግል ሊኖር ይችላል። ግን እግዚአብሔር የሰጣቸው መመሪያ ስድስት ቀኑ እንዲዞሩ ነው። በስድስት ቀኑ ምናልባት የከተማይቱን ግንብ ክራ ካለ ማድረግ ላያዩ ይችላሉ። ተስፋ የሚያስቆርጥ ለውጥ የሌለው በየቀኑ የሆነ መሻሻል በየቀኑ የሆነ ለውጥ በየቀኑ የሆነ ምንድን ነው ምልክት የሚያዩበት አልነበርም። ስድስት ቀን ምልክት አይተው አልነበርም። ይሄዱት እግዚአብሔር ስላዘዘ ስድስት ቀኑን ያንን ግንብ ይዞሩ ነበር። እና ሰባተኛው ቀን መጣ። በሰባተኛው ቀን እግዚአብሔር የሰጣቸው ትዕዛዝ ሰባት ቀን እንዲዞሩ፣ በጣም ነው የሚገርመው፣ ሰባት ቀን እንዲዞሩ ነበር። ይህንን ቃል ሳስበው በጣም ነው በቃ ልቤን የነካው። የራሴን ህይወት ያየሁበት። እርግጠኛ ነኝ፣ የራሳችንም ህይወት በዚህ ቃል መሰረት ታያላችሁ ብዬ ተስፋ አደርጋለሁ። ሰባተኛው ቀን ሰፖስቱ ምንድን ነው? የድል ጊዜ መሆን ነበረበት። ሰባተኛው ቀን በማለዳ ሲነሱ መልስ የሚያዩበት ቀን ሊሆን ነበር የሚገባው። ሰባተኛው ቀን ሲነሱ፣ ሲዞሩ በአንዱ ዙር እንደ ትናንትና ወድቆ ማየት ነበረባቸው። ነገር ግን እግዚአብሔር ያለው በሰባተኛው ቀን ሰባት ጊዜ አያችሁ፣ ሰባት ጊዜ ሞር ትናንት ካደረጋችሁት በላይ ትናንት ከዞራችሁት በላይ ትናንት ከደከማችሁበት በላይ ትናንት ካደረጋችሁት በላይ ሰባት ቀን ከተማይቱን ዙሩ። በሰባተኛው ጊዜ ስትጮሁ ከተማይቱን ስትዞሩና ስጨርሱ የከተማይቱ ቅጥር እንዲፈርስ አደርጋለሁ አላቸው። እኛ ሰባተኛ ቀን የድል ቀን ነው። ሰባተኛው ቀን የእረፍት የመልስ ሰዓት ነበር መሆን የነበረበት ነገር ግን በሰባተኛው ቀን ሞር መስራት፣ ሞር መዞር፣ ሞር መድከም፣ ሞር መዋጋ ሲጠበቅባቸው ነበር። ዛሬ በሰይጣን ጦርነት ውስጥ ያላችሁ ሰዎች እንድታዩት የሚፈልገው ስድስት ቀን ዞረን ይሄን አድርገን ቀኑ ላይ ደርሰናል። የመልስ ሰዓት፣ የብርሃን ሰዓት፣ የመጽናናት ሰዓት፣ የደስታ ሰዓት ላይ ደርሰናል ስንል የመጨረሻው ሰዓት ሞር የሰባት ቀን ጉዞ የሚጠብቅ ነገር ነው ያለ የሰባት ቀን ጉልበት የሚጠይቅ ሰባት ጊዜ የሚያዘው ነገር ነው የጠበቃቸው ወገኖች በምን ውስጥ ነው ያለ ነው። በምንስጥንን ያንን ወደዚህ ቃል እንድንመለስ ይንካር። አንዳንድ ጊዜ ሰባተኛ ቀን የረፍት ቀን ይመስለናል። ረፍታችንን በሰባተኛ ቀን ኢሚዲየት ላ የምናገኝ ይመስለናል። ጦርነቱ ያለቀ፣ ሰልፉ ያለቀ፣ የመረጋጋት ጊዜ፣ የማረፍ ጊዜ፣ ስቴብል የመሆን ጊዜ ሰባተኛ ቀን ብለን እናስባለን። ግን እግዚአብሔር በሰባተኛው ቀን ሰባት ጊዜ ዙሩ አላቸው። የረፍት ሰዓት ላይ መውር ጦርነት አለ። ሰባተኛው ቀን ላይ የረፍት ሰዓት ሲመጣ መውር መጸለይ ይጠበቅብናል፣ መር መጾም ይጠበቅብናል፣ መር መዋጋት ይጠበቅብናል። የሰባተኛው ቀን ፍጻሜ እስከሚመጣ ግንቡ እስከሚወድቅ ድረስ መወር መጸለይ፣ መወር መዋጋት፣ መወር መጾም ይጠበቅብናል። አንዳንድ ጊዜ ብዙ መንገድ እንደሄድን አስባለሁ። የክርስትና መንገድ በጣም ከባድ መንገድ ነው። አልጋ በአልጋ አይደለም። ህይወት ቅድም እንዳልኳቸው በምድር ላይ ብርቱ ሰልፍናት እንደሚል ህይወት ብርቱ ሰልፍ ነው በምድር ላይ ብዙ ስቴፖች አሉ፣ እግዚአብሔርን የምንፈልግባቸው፣ እግዚአብሔርን የምንጠራባቸው ብዙ መንገዶች፣ ብዙ ሰልፎች አሉ። ሄደን ሄደን እዚህ ጋር ስንደርስ ለምን ጦርነቱ ጨመር? መቅለል ሲገባው መሳቅ ሲገባን እንዲህ መሆን ሲገባን የምንላቸው ነገሮች እንዳሉ አውቃለሁ። ግን ቅጥሩ እስከሚወድቅ ሰባተኛው ቀን ሞር ጸሎት ይጠይቃሉ፣ ሞር ፋይት ይጠይቃሉ። መጋደል ይጠይቃል። መጋደላችን ከደምና ከስጋ ጋር አይደለም እያለ መጽሐፍ ቅዱሳችን። መጋደል ማለት መወር፣ መዋጋት ነው። በቃ እስከ ሞት ድረስ የሆነ ትግል ነው። መጋደላችን ከደምና ከስጋ ጋር አይደለም። ዛሬ እንድንጋደል ነው እግዚአብሔር የሚፈልገው። መስመሪያ ቆምን ተስፋ የቆረጥን ወደ ኋላ ለመመለስ ወደኋላ መመልከት የጀመርን ብዙውን መንገድ ተጉዘን ብዙውን መንገድ ፋይት አርገን ብዙውን መንገድ ጾመን ብዙውን መንገድ ጸልየን ኦልሞስት ወደ ንጋቱ ስንደርስ ወደ ኋላ ለመመለስ በሰልፉ ብዛት ደንግጠን ወደ ኋላ ለመመለስ ያልን ወደ ኋላ ማየት የጀመርን ዛሬ ወደፊት እንድትቀጥሉ ካሬጅ ላደርጋችሁ እፈልጋለሁ። ሰባተኛው ቀን ላይ ሰባት ጊዜ ነው የሚዞረው። ሰባት ቀኑ ላይ ከሰባቱ ቀን ስድስት ቀን ከዞርንበት ይልቅ የሚበልጥ ኃይል፣ የሚበልጥ ጉልበት፣ የሚበልጥ ጸሎት፣ የሚበልጥ እምባ ነው የሚያስፈልገን። ብዙ ሞር ስትራግል፣ ብዙ መጋደል ነው የሚያስፈልገው። በሰባተኛው ቀን ላይ ወገኖች፣ ውጊያችን ቀላል አይደለም። በሰባት ቀን በሰባተኛው ቀን ላይ ደብል ነው የሚያስፈልገው። እስከ ዛሬ የዞርንበትን ያክል እስከ ዛሬ ዋጋ የከፈልንበትን ያክል እስከ ዛሬ የጸለይንበትን ያክል እስከ ዛሬ የተዋጋንበትን ያክል ብዙ መዋጋት አለብን። ዛሬ ሰባተኛው ቀን ላይ ስንደርስ ወገኖች፣ ሰባተኛው ቀን ላይ እስከ ዛሬ ደብል ማድረግ አለብን። ዛሬ ተስፋ እንዳንቆርጥ ነው ኢንካሬጅ ማድረግ አለብን። የድል ንጋት አለ። ኢየሱስ ይመጣል ወደ ሕይወታችን። ኢየሱስ በዚህ ምድር ላይ ሊፈርድ ይመጣል። ኢየሱስ ልጆቹን ሊሰበስብ ይመጣል። ኢየሱስ ሊታደገን ይመጣል። በዚህ ምድር ውስጥ ስንኖር በስትራግላችን ውስጥ ዳኝነት ሊሰጠን እግዚአብሔር ይመጣል። ግን ሰባት ቀን ላይ ደርሰን እግዚአብሔር ብሎኝ አልነበርም፣ እግዚአብሔር ተናግሮኝ አልነበረም፣ ይህን ያህል ጠበቁ፣ ይህን ያህል ጸለኩ፣ ይህን ያህል ተዋጋው ብለን ተስፋ ቆርጠን ወደኋላ ዳን እንድንመለስ ዛሬ ላነቃችሁ ይፈልጋሉ። የኤማሁስ ሰዎች ሆነናል። እየጠወለግን ነው። ተስፋ እየቆረጥን ነው። ሰባተኛው ቀን ላይ ሰባት ጊዜ መዞር አለብን። ሰባተኛው ቀን ላይ ሰባት ጊዜ መዞር አለብን። እግዚአብሔር ይርዳን። አባታችን እግዚአብሔር ሆይ ስለረዳን፣ ስላገዝከን፣ ስለተናገርከን እናመሰግናለን። አሁንም ምንም የሚሰሙኝን እግዚአብሔር ሆይ እንድትረዳ እጸልያለሁ። ረዳታችን፣ አቅም ስናጣ፣ ተስፋ ስንቆርጥ፣ ስንፍገመገም፣ አንተ አቅማችን፣ አንተ ተስፋችን አንተ ብርታታችንና እግዚአብሔር የዘላለም አምላክ ሆይ ተስፋ ለቆረጡ ጸልያለሁ። ወደ ኋላቸው ለመመለስ ወደኋላ ማየት የጀመሩ የመጡበትን ሩቅ መንገድ እንደገና ወደኋላ ተመልሰው ልመለስ ወደኋላ እያሉም እያሉ እየወላወሉ በሁለት ሀሳብ ውስጥ ያሉትን እግዚአብሔር ሆይ እንድታስባቸው፣ እኔንም ደግሞ በቃልህ እንድታስበኝ እኔንም እግዚአብሔር እንድትጎበኘኝ እግዚአብሔር ሆይ እለምንሃለሁ። አቅም ስጠን፣ ጸጋ ስጠን። የምንጮህበት የምንጸልይበት የምንጾምበት የምንጋደልበት የምንዋጋበት ኃጢአትን ደምስ ከማፍሰስ የምንዋጋበትን በጨለማው ላይ በኃይል የምንመላለስበትን የምናሸንፍበትን ብሬክስሩ የምናደርግበትን የኢያሪኮ ቅጥር ፈርሶ ምርኮን ወደምንማርክበትን ምንበዘብዝበትን ከበረከታችን ጋር ምንገናኝበትን ነገር እግዚአብሔሩ እንድታደርግልን አቅም እንድሰጠን ጉልበት እንድሰጠን ብርታት እንድሰጠን ጸጋ እንድሰጠን መንፈስ ቅዱሶች በአንተ ኃይል ኢያሪኮ እንዲወድቅ፣ ጌታ ሆይ በሰባተኛው ቀን ሰባት ጊዜ እንድንዞር ሰባት ጊዜ እንድንጮው ሰባት ጊዜ ሞር እንድናደርገው ትናንት የምናደርገውን ጨምረን ትናንት የምንሰጠውን ምረን ትናንት የምንጋደለውን ጨምረን መጋደል እንድንችል መጋደላችን ከደምና ከስጋ ጋር አይደለምና ኃይል እንድሰጠን የድል ሰዎች እንታረገን ወዳየነው ነገር መግባት እንዲሆንልን ጌታ ሆይ ሙሴ ወዳየው ነገር አልገባም እግዚአብሔር ወዳየነው ነገር ሳንገባ እንዳንቀር ከሚያደርገን ኃጢያት ከሚያደገን ስንፍና እንድታድንን አቤቱ እግዚአብሔር፣ እንድታስገባን እንድታወርሰን፣ ወዳየነው ነገር በጩኸት በመዞ ከአንተ መመሪያ በመቀበል መሄድ እንድንችል መውረስ እንድንችል ርዳን። ስለ ረዳን ክብር ለአንተ ይሁን። እናመሰግናለን፣ እንወድሃለን። በጌታ በኢየሱስ አይዟችሁ። ጌታ ከእናንተ ጋር አለ። በርቱ። ጌታ ይረዳናል። እናሸንፋለን። አንወድቅ፣ እጃችንን አንሰጥ። ጌታ ይባርካቸው። ወልዳቸዋለሁ።